አረብኛ እየተማራችሁ ከሆነ በተጨማሪም አረብኛ በፍጥነት መማር ከፈለጋችሁ እነዚህ አምስት ስህተቶች ማድረግ የለባችሁ። መርሃባ አነ እስሚ ነቢል። ለው ትብጎ ትውሰሉ ላዚም ትትከልሙ። ቋንቋ መማር በባህሪው አስደሳች ነው ወይም ደግሞ ይሄ የሚሰለች አይነት አይደለም። ለምን ፕሮሰስ ነው ሂደት ነው። በየእለት ተእለቱ የሆነ ለውጥ አለ። ዛሬ የሆነ ነገር ተማርን፣ ነገ ደግሞ የሆነ ነገር እንማራለን፣ ከዛን የሆነ ነገር እንለማመዳለን፣ እናወራለን። እነዚህ ነገሮች አንድ ላይ ሲሄዱ የደባሪ አይነት የትምህርት ልክ እኛ የምናቃቸው ሌላ ትምህርት ቤት ዩኒቨርሲቲ ምንሄድ ወይም ደግሞ ሃይ ስኩል በሉት እዛ የምንማራቸው ነገሮች ሰብጀክት ማረር አላቸው፣ ወይም ደግሞ ልክ ስንማራቸው በቃ ጠመርን ተብለን ከዛ በኋላ እንፈታለን። ቋንቋ ግን አብሮን የሚሄድ ነገር ነው። ስለዚህ ብዙ ሰዎች የሚሳተቱት ምንድን ነው? እነዚህ አምስት ስህተቶች ያደርጉና ከዛን ቋንቋ እንዲሰለቻቸው ያደርጋል። እነዚህን አምስት ነገሮች በማድረጋቸው ቋንቋውን እንዲሰለቻቸው ወይም ደግሞ በቃ ውይ፣ አይ እኔ መልመድ አልችልም መማርም አልችልም ይው ስንት ዓመቴ ስለፋ ስለፋ ምንም ለውጥ አላመጣውም ለሚሉ ሰዎች እነዚህን ስህተቶች ስላደረጉ ነው፣ እነዚህን አምስት ስህተቶች። ስለዚህ እናንተም እንደዛ አይነት ስሜት ከተሰማችሁ እነዚህን አምስት ስህተቶች እያረጋችሁ ነው ማለት ነው። ካልት ገና መጀመራችሁ ደግሞ ከሆነ ሳትጀምሩ ጀምሩ፣ እነዚህን አምስት ስህተቶች ማድረግ የለባችሁም ብዬ በዛሬው ትምህርት እነግራችኋለሁ፣ እነዚህን አምስት ነጥቦች ማለት ነው። ስለዚህ በደንብ አትኩራችሁ አዳምጦኝ ምክንያቱም ብዙ ሰው የሚያልፍበት ችግር ነው። በጣም ጥሩ። የመጀመሪያው ስህተት ሰዋሰውን ከመናገር ማስቀደም፣ ማለት አንድ ሰው መናገር ማስቀደም ሲገባው ምን ያስቀድማል ማለት ነው? ሰዋ ሰውን ያስቀድማል። ሰዋ ሰው በባህሪው ወይም አረብኛ ቀዋዒድ ይባላል ታውቁታላችሁ፣ ከዚህ በፊት ቀዋዒድ ስናስቀድም ምን ይሆናል ማለት ነው? ቀዋዒድ ነህዋ አለ፣ በላጋ አለ፣ ብዙ ነገሮች አሉ እዛው ሰዋ ሰው ውስጥ ማለት ነው። እነዛን እያንዳንዷ ነገር አስቀድመን መጀመሪያ እነሱን ሙሉ በሙሉ ልወቀው ብሎ ከተጀመረ ምን ይሆናል ማለት ነው? አላማው የመናገር ነገሩ የለም ማለት ነው በአጠቃላይ። ምክንያቱም ቀዋዒድ አይደለም ዋናው የሚናገረው አይደለ ቀዋዒድ በመማራችን አማራችን አይደለም። አረብኛ እንድናገር የሚያግዘን ቀዋዒድ ደጋፊ ነው፣ ያግዘናል። መሰረታዊ ነገሮችን ለማወቅ ያግዘናል። ግን ለመናገር አረብኛው ራሱ መናገር አለብን አይደለ። ስለዚህ ማስቀደም ያለብን ሁል ጊዜ ልክ እንደ ልጆች መጀመሪያ ይናገራሉ ነው፣ ከዛ በኋላ ሌላውን ይመጣል። ስለዚህ እኛም አረብኛ መማር ስንፈልግ ወይም ሌላ ቋንቋ መማር ስንፈልግ ረን ብለን መናገር መቅደም አለበት ከሌላው ነገር ማለት ነው። ከዛን ቀጥሎ ሌላው በጥልቀት ስንገባ ቀዋዒድም ካስፈለገ ናሕውም ካስፈለገ አንድ አረፍተ ነገር እንዴት ማዋቀሩ፣ እንዴት እናስተካክለዋለን፣ በአግባቡ እንድንል ተናግረን ከዛ በኋላ ወደ ቀዋዒድ መሄድ አለብን ነው። ስለዚህ እናንተ ማድረግ ያለባችሁ መጀመሪያ መማር ከፈለጋችሁ ቀዋዒዱን አንዴ ለጎን አስቀምጡት፣ የሆነ ሰዓት ላይ መንካታችሁ አይቀርም። አሁን ግን የሰማችሁት ነገር ያዳመጣችሁት ነገር ደግማችሁ ማለት አወቃችሁም አላወቃችሁም መናገር ያስፈልጋል። ይህን ስህተት እንዳታደርጉ እመክራችኋለሁ። ሁለተኛው ስህተት ይሄ ኦልሞስት በአብዛኛው ሰዎች ላይ ያየሁት ነገር ነው። የመናገር መፍራት በቃ መናገር መፍራት። ልክ አረብኛ በአረብኛ የሚያናገረው ሰው ሲመጣ ማውራት እየፈለግን መናገር እየፈለግን ያው ስህተት እሳሳት አለው ወይም ደግሞ ያልሆነ ነገር እናገራለሁ ብሎ ይፈራና ሳያወራ ይቀራል ማለት ነው። ያ ትልቅ ስህተት ነው። ማውራቱ ስህተት ሊኖረው ይችላል። አንድ ሰው ሲናገር እርግጥ ያው መጀማሪ ከሆነ በተለይ ሊሳሳት ይችላል። ግን ደግሞ ሲሳሳት ነው የሚማረው አይደለ? ሁላችንም አንድ ነገር ተሳስተን ነው ከዛ በኋላ ከስህተታችን ተምረን በሚቀጥለው ጊዜ እንዳንሳሳት ምናረጋለን እናርማለን ስህተታችን። ስለዚህ ማድረግ ያለባችሁ እናንተን መናገር ነው። ትክክል ሆነ አልሆነ እሱ ዋናው ጉዳይ አይደለም እና ሰው ምን ይለኛል የሚለው ደግሞ ይሄ ይሉንታ በሉት ወይም ደግሞ ፍርሃት በሉት ወይም ደግሞ በራስ አለመተማመን በሉት እነዚህም በሙሉ ያው አንድ ሰው እንዳይናገር ወይም የማያውቀው ቋንቋ ደፍሮ እንዳይናገር ያደርጉታል እናንተ ማድረግ ያለባችሁ ማሰብ ያለባችሁ ነገር ማለት ነው የምታናግሩትን ሰው ማን ነው ነው አይደል ሰው ነው ስለዚህ ብትናገሩ ብትሳሳቱ ችግር የለም ዋናው ቦታው ይወስነዋል። በእርግጥ ግን መናገር ከፈለጋችሁ በመናገር ነው የሚመጣው ራሱ ልማዱ ማለት ነው። ሳንናገር ገድበ ነው ራሳችን መቼ ነው አፋችን የሚለማመደው ታዲያ? መቼም ፕራክቲስ የምናደርገው ወይም ደግሞ ልምምድ የምናደርገው እያንዳንዷ ነገር በምናደርገው ነገር ነው አይደል? ለምሳሌ መጻፍ ከሆነ ስንጽፍ ነው የተለማመድ ነው የምንሄደው እጃችን የሚቀለን በደንብ ደጋግመን ስንጽፍ ይላመዳል አደለ? ስናነብስ ደጋግመን ስናነብ የንባብ ክህሎታችን ይጨምራል። ስናወራስ፣ አሁንም የንግግር ክህሎታችን እየጨመረ ይመጣል። ስለዚህ የግድ መናገር አለብን። ስህተት ሆነ አልሆነ እሱን አያስጨንቀንም። ማስጨነቅ ያለበት ምንድን ነው? አለመናገራችን ነው እንጂ ዝም ማለታችን ነው ትልቁ ችግር። ስለዚህ መናገር ይጠበቅባቸዋል። ይህን ስህተት ማድረግ የለባቸው እንደ ሌሎቹ። ሌላኛው ሶስተኛው ስህተት እና ትልቁ የሚያስፈልግ ስህተት ነው መሸምደድ ወይም መሸምደድ ላይ አንደኛ ተግባር ላይ ግን ዜሮ። ይህን ቅርብ ጊዜ የወጣ ዘፈን አለ አይደለ? ሰው እንደዛው አስቡት። መሸምደድ ይሸመድዳል፣ ሰው በቃ በየቀኑ አዲስ ቃል፣ አዲስ ምናምን ሐረግ፣ አዲስ ምናምን ይጨምራል። በቃ በዚህም በዚህም በዚህም እየጨመረ ጥሩ ነው፣ መሸምደዱ መያዙ ጥሩ ነው። ግን ወደ ተግባር አይወስደው ወደ ተግባር ካልተወሰደ ደግሞ ዝም ብሎ እንዴት ሆነ መሰላችሁ? እናስገባ እናስገባ እናስገባና ኢንፑት ኢንፑት ይባላል በእንግሊዝኛ ኢንፑት ማለት ማስገባት ነው። ከዛን አውትፑት ደግሞ አስወጣት ነው፣ የተማርነውን ነገር ወይም ደግሞ የያዝነውን ነገር ወደ ውጭ ማስወጣት ማለት ነው። ትልቁ ችግራችን ኢንፑት እንጨምር እንጨምር እንጨምር እና ከዛ በኋላ ምን ይሆናል፣ ልክ ማውጣት ላይ ግን የለንም ዜሮ። ይሄ ደግሞ ትልቅ ስት ነው። ዛሬ የተማርነውን ነገር ወዲያውኑ ማውጣት አለብን። የተማርናቸውን እንደውም መጨመር ያለበት ማለት ነው

ስለዚህ ሰባ ፐርሰንቱ ተግባር ይሆናል ማለት ነው። ለምን እንዳይረሳ? ለምን ይገባና ይረሳል? ያልወጣ ነገር፣ ያልተለማመደው ነገር አይኑሯችን እንደማንፈልገው ወይም ደግሞ እንደማንጠቀምበት ብሎ ስለሚያስብ ምን ያደርገዋል? ወደ ሰብኮንሽስ ማይንድ ያስገባዋል ወይም ደግሞ ንቁ ያልሆነ አይኑሯችን ክፍል ያስገባዋል። ስለዚህ እሱ ከገባ ማለት በምትፈልጉበት ሰዓት ላይ ያ ነገር አይመጣላችሁ፣ አታወሩትም። ለምን አልተለማመዳችሁትማ። ስለዚህ እናንተ ያስገባችሁት ነገር አለ፣ ለማስወጣት ደግሞ መጣር አለባችሁ። ሰላሳ ፐርሰንት አስገብታችሁ ቢያንስ ሁለት ቀን ሶስት ቀን ተለማምዳችሁ ከዛ ሌላ አዲስ ነገር እንደዚሁ እያለ ነው የሚቀጥለው እንጂ መሸምደሩ ብቻ ምንም ለውጥ አያመጣ። ይህ ሶስተኛው ስህተት ነው። አራተኛው ስህተት ፉስሓ ለንግግር መጠቀም። ፉስሓ ማለት መሰላችሁ ከዚህ ፊት ይህን ሀሳብ ግርጭ የላችኋለሁ ብዬ ተስፋ አደርጋለሁ። ፉስሓ የአረብኛ ዋናው በትምህርት ቤቶች በተለያዩ ትላልቅ መንግስታዊ ተቋማት በሉት ቢጻፈው ወይ ፎርማል የሚባለው የአጻጻፍ ዘዴ ወይም ደግሞ አረብኛ ቋንቋ የሚባለው ፍስሐ ነው ዋናው መሰረቱ ማለት ነው። ስለዚህ ትምህርት ቤት ብትሄዱ ትምህርት ቤት የምትማሩት ፍስሐ ነው። አረብ ሀገራት ላይ ለምሳሌ የሚወለዱ ኢትዮጵያኖች የሚማሩት ፍስሐ ነው እንጂ ንግግሩ፣ ውጪ ያለው ንግግር በፍስሐ አይደለም፣ በዳሪጂያ ነው የሚያወሩት ወይም ደግሞ በአሚያ ይባላል አሚያ ልክ እንደ የአነጋገር ዘቤ ማለት ነው። ስለዚህ እዛ የተማረውን ፉስሃ የተማረ ተማረ ነው፣ ለንግግር አይሆንም። አይሆንም ለንግግር ቋንቋውን ለማወቅ መሰረታዊ ነገሮችን ለመያዝ መጽሐፍቶችን ለማንበብ ዜና ላይ የሚነገረውን ነገር ለማዳመጥ ይጠቅመናል። አይካድም። ግን ለንግግር አይጠቅምም ስላችሁ ምንድን ምንድነው እሱን ተናግረን እሱን ቃል እሱን ፉስሃ የተማርነውን ነገር ሄደን ውጭ ብናወራ ሊያዳምጡ ይችላሉ እነዚህ ሰዎች ግን ያልተለመደ ነገር ነው የሚሆንባቸው ኦድ ነው የሚሆነው ማለት ነው ስለዚህ ምቾት የማይሰጥ ነገር ነው የሚሆንላቸው ልክ ስታወሯቸው እንዴ ፉስሓ ራሱ ፕሮሰስ እስኪ ያደረጉት ወይም ደግሞ በደንብ እንዲህ እስኪገባቸው ድረስ ጊዜ ይፈጃል ምክንያቱም የተለመደው ምንድን ነው በአነጋገር ዘይቤ ነው ስለዚህ ባላችሁበት ሀገር አሁን ለምሳሌ ሰዑዲ አረቢያ ከሆናችሁ ኩዌት ከሆናችሁ ሊባኖን ከሆናችሁ ሌላም ሀገር ብትሆኑ? በዛ ሀገር የአነጋገር ዘቤ እንድትማሩ ነው እንጂ ፍስሐውን ለራሳችሁ ነው የሚጠቅማችሁ በቃ እንደዚህ አስቡት ፍስሐ ለራሴ እድገት ለማንበብ መጽሐፍቶች ለማንበብ ዜና ለማዳመጥ ይጠቅመኛል ለአወራ ግን ስፈልግ በፍስሐ መናገር ብናገር ያዳምጡኛል ግን ችግሩ ምንድን ነው የመግባባት ክፍተት ይፈጠራል ስለዚህ ዋናው አላማችን መናገር ከሆነ የሀገሪቷን ያለንበት ሀገር ላይ የአነጋገር ዘቤ በደንብ መረዳት ይጠበቅብናል ማለት ነው ስለዚህ ስህተት ማድረግ የለባቸውም ፍስሐ ትማሩ ያልኩ አይደለም ተማሩ ለራሳችሁ ተማሩ። ለንግግር ሳይሆን ለራሳችሁ እንድትማሩት እመክራችኋለሁ። አምስተኛው ስህተት ሁሉም በአንዴ መማር የሚፈልጉ ሰዎች አሉ። አለ በቃ ሁሉም በአንዴ፣ በቃ ሁሉም እዚህም አምስት መጽሐፍ ልግዛ፣ ከዛን አፕሊኬሽን እስኪ ስጠኝ። ይሄ ደግሞ አፕሊኬሽን የሚጠይቁ ሰዎች ብዛታቸው አፕሊኬሽን እስኪ ስንት አፕሊኬሽን አፕሊኬሽን ይሻላል እስኪ ላክልኝ። ከዛን ሶስት አፕሊኬሽን የሚጠቀም ሰው ታገኛላችሁ። ሶስት መጽሐፍ ይዞ ማንበብ የሚፈልግ ሰው አለ። ሄዶ በቃ ይገዛል በስነ ስርዓት ማለት ነው። ሁሉም በአንዴ ማድረግ የሚፈልግ ሰው አለ። ሁሌ በአንዴ የሚሆን አይደለም። ቋንቋ በባህሪው ቀደም ብዬ ታስታውሱ ንድ መግቢያው ላይ ነገርኳችሁ። ሂደት ነው ፕሮሰስ ነው። ፕሮሰስ ማለት ሂደት ነው። ዛሬ አንድ ስቴፕ፣ ነገ አንድ ሁለት ስቴፕ፣ ከነገ ወዲያ ሶስት ስቴፕ፣ ወይም ደግሞ እርምጃ አራተኛ እርምጃ አምስተኛ እርምጃ እያለ ከዛም ከፍ እያለ እየወጣ የሚሄድ ሂደት ነው እንጂ ደግሞ ሂደቱ የሚቋረጥ አይደለም። አንዴ ተምረን የምናውቀው አይደለም። አንዴ ተምረን በቃ ይዘ ነው ከዚህ በኋላ አይጠፋም የምንለው ነገር አይደለም። ልክ እንደ ማንኛውም ቋንቋ አረብኛውም እንደዛ ነው። ስለዚህ አረብኛው ስትማሩ ዛሬ አንድ ነገር፣ ነገ ደግሞ አንድ ነገር በሂደት ማለት ነው። ልክ ጭንቅላታችሁ ሰፋ ሰፋ እያለ ቁጥር ከዛ መጨመር ትችላላችሁ እንጂ በአንዴ ሁሉ መማር፣ በአንዴ ሁሉን ማድረግ ተገቢ አይደለም። ስቴፕ ባይ ስቴፕ። ማወቅ ያለባችሁ ነገር ምንድነው ቀድሚ የምሰጣቸው ነገሮች ምንድናቸው? በዙሪያዬ መጠቀም የፈልጋቸው ነገሮች ምንድናቸው? ከስራዬ ጋር የሚገናኙ ነገሮች ምንድናቸው? ቀደም ቤ ማወቅ ያለብኝ ቃላት ምንድናቸው? ያሉትን ሁኔታዎችን ለመግለጽ በምን አይነት መልኩ ልማር ይችላለው? እነዚህ ነገሮች ቀደም ብላቸው ማየት አለባቸው እንጂ ሁሉም በአንዴ የሚሆን አይደለም፣ እና ይሄ ትልቁ ስህተት ነው። ስለዚህ አሁን የነገርኳችሁ አምስት ስህተቶች ናቸው አይደለ? ከነዚህ አምስት ስህተቶች እናንተ የትኛው ነው ያደረጋችሁት? ከነዚህ አምስት ስህተቶች ሁሉም እንድታደርጉ ትችላላችሁ፣ ወይም ደግሞ ምንም ላታደርጉ ትችላላችሁ። ምን እስኪ ያጋጠማችሁን ነገር እናንተ በኮሜንት ላይ ጻፉልኝ፣ መልስም ሰጣችኋለሁ። በዛሬ ቪዲዮ የነገርኳችሁን አምስት ስህተቶች እንደማትደግሙ ወይም ደግሞ እንደማታደርጉ ተስፋ አደርጋለሁ። አዳዲስ የአረብኛ ቃላት ማወቅ ከፈለጋችሁ የአረብኛ የቴሌግራም ቻነላችን መቀላቀላችሁ እንዳትረሱ ምክንያቱም በጣም ይጠቅማችኋል ብዙ ቃላት ታገኛላችሁ እዛ የቴሌግራም ቻነሉ የት እናገኛለን ካላችሁ በዲስክሪፕሽን ላይ አስቀምጥላችኋለሁ አሊያም ደግሞ እዚሁ የኪው አር ኮዱን አንድ ቪዲዮን ፖዝ ታደረጉትና ስክሪን ስታደረጉት ምስካን ስታደረጉት ምን ያደርጋል ማለት ነው ወደ ቴሌግራም ቻነሉ ይወስዳችኋል ማለት ነው የዛሬው በዚህ ተጠናቀቀ ለሚቀጥሎ ደግሞ አዲስ ትምህርት ይዤላችሁ እመጣለሁ እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።